እና ቤተሰቦች በጣም ደስ የሚል ጊዜ ነበረ። የሚገርም ስብስብ ነበረን። እዚህ ጋር ሁለት ወዳሞች አሉና ትመርቃላችሁ። ይህም ጾሙ አልኮ እስከ ዘጠኝ እስከ ዘጠኝ ብቻ ከታላቅ እንጀመ ሙቪ ነዋ ታላቅ ማሻላ ማሻላ ብለናል። እውነቴን ነው ዛሬ ማለት ነው ስብስብ ብሎ ማለት ነው። እኔ ግን ማለት ነው ቡሩኬ ቡሩኬ ከቡሩኬ ላይ ነው ጥያቄ ላይ እቺ ልጅ አንተ ልጅቷ እቺ እቺ የምታክል ልጅ ማለት ነው ልትጋላት ነው። ሁሌ ሳጎርሰው ማለት ነው ቡሩኬ እኔ ሁሌ ሳጎርሰው ቡሩኬ አበ አንዴ ጠቅጥቆ ነው የምሰጣት ልጅቷል እኔ እንጂ አፉ ልታፈነዳ ነው መሰለኝና ደስ ይላል። ቤተሰቦች እንዴት ነው፣ ደስ አላላችሁ? እንደዚህ ሰብሰብ ብሎ ማለት ነው ክርስቲያን እስላም ሳይሉ በቃ አንድ ላይ ፈጠረ ሲፈጥራቸው። አይ ሚ ስታጎርሰው የሴት አጎራራስ ነው የምታጎርሰው፣ እንዴ ቡሩኬ ሲያጎርስ የወንድ አጎራራስ ነው የሚያጎርሰው። ልጅቷ ማለት ነው እንዴ ነችና፣ ወረ ጎዲ ጎዲ ጎዲ እዩት እንግዲህ ትፈልጋላት ማለት ነው እና እና ደስ ብሎናል። ግን እናንተ ሁለታቸው ታርቃችሁ መጥታችሁ እንደዚህ አንድ ላይ ስትበሉ በቃ እንዴት ደስ ይላል፣ እንዴት ደስ ይላል ቤተሰቦች። ውህ የሀገራችን ኢትዮጵያ እንደ ቸሩ መድኃኒዓለም አንተ ሰላም አድርግልን። እውነቴን ነው፣ ሁሉም እንደዚህ ፍቅራቸው አንድ ሲሆኑ እንዴት አባቱ ደስ ይላል። እና በጣም ነው ሄደ ደስ ያለኝ እነ የዛሬ አመት ደግሞ ያደርሳቸው። እንግዲህ ረመዳኑ ሊያልቅ ስለሆነ እንግዲህ የአመት አመት ያደርሳቸው። እንዲሁም እኔ ቡሩኬ ማለት ሩተይና አብርሽም እዚህ ነበር እኔ መሰለኝ። ግን እነሱ ደግሞ የፈጠሩት ሱፍያ ቤት ነው። እንግዲህ ሱፍያ ቤትም ያለው ነገሮችን ድምቀቱን እናመጣልን ማለት ነው። እዚህ ጋር ግን በቃ ብዙ አያችሁ ልጅቷ እንዴት እንደወተፈበት። አይ ቡሩኬ ስቃለ እኮ ይሄንን አድርጎ ተረስቶ ደግሞ ተውት ተውት ግን ተውት ተውት ግን እና ቤተሰቦች ደስ አላላችሁም? እኔ በጣም ደስ ብሎኛል። ሁቢም ደስታው ተመልሰዋል። ግን አንተ ኮፍያ አታወርድም? ምን እንደ ሼም የለም፣ እንደ ኮፍያ አድርጎ ነው አዊ ደሞ የሚበላ እና ሁቢና ፍሬም ደግሞ ሆዲያም ናቸው እያለው ነው። እና አብር ወንስዩ ቡሩኬ ማለት ነው። ቡሩኬ ያዋረዳቸው እነዚህን ሁለቱ ማለት ነው። እና ግን እኔ በጣም ደስ አለኝ፣ ከምር ማለት ነው። በቃ እንደዚህ ማለት ሰብሰብ ብሎ ወይኔ ቢቢ ኬክ ማለት ነው የተናደደበት ነው ልጅቷ። የሚወጣ አንዳንድ ጊዜ ማለት ነው በጉርሻ አይ አይሚ ባቶ ስድሽ ይሻልሻል ወይስ። ልጅቷ ቀጭን ስለሆነች በአንዴ ማለት ላጠግባት ነው መሰለኝ። ማለት ባለፈው ጊዜ የጣጣሉት ጊዜ ደብሮን ነበረና፣ አሁን ግን ታርቆ አንድ ሆኖ መጡልን ማለት ነው። አንቺ በልተሽ ጨረሽ ስላ ጠኔ ያልበላው ማንተ ነው የበላ ምናምን ብሎ፣ እና ብሩኬ ደስ የሚለው ጊዜ ነው አሳለፍና እንግዲህ የዛሬ አመት ማድርስን እና ውቢና ፊይመርቃት ይመርቁን እነሱ የእኛ አባቶች ናቸው ታላቆች ናቸው እያሉና እና ውቢ ታላቅ ነው ተብለዋል። የውቢ ምርቃት እንግዲህ እንሰማለን ከልቡም ስለሚመርቀው ማለት ነው። እና እንደዚያ ነው። ቤተሰቦች በጣም ደስ ብለውና አለ ሁላችም እንደዚህ እግዚአብሔር ፍቅሩን ይስጥን፣ ሀገራችንን ኢትዮጵያ ሰላም ያደርግልን። እውነት የምናየው ምንሰማ ነገሮቹን ጠፍቶ እንደዚህ ሁሉም ቤት ፍቅር ስጥን። እንደ ፍቅር ማን ምንም ነገር የለም። እና አንድ ላይ በልቶ ጠጥቶ ተመርቆ በደስታ ስቆ ተነስቶ ደግሞ ወደ ቤታቸው ሲሄዱ በጣም ደስ ይላል ማለት ነው። ወይኔ እና ውቢ ራሱ ዛሬ ፈገግታው ተመልሷል። ባለፈው በጣም ተከፍቶ ሰው እንደሌለኝ በጣም ተሰምቶኛል ብሎ እያለቀሰ ነበረ። ነገር ግን ዛሬ በሳቁ እንደዚህ ደግሞ እስላም ክርስቲያን ሳይሉ አንድ ላይ ተሰብስቦ በልቶ በቃ እንዲህ ሲመጡ እኔ ደስ ብሎኛል። ቤተሰቦች ያላቅም እንግዲህ ሁላችንም እግዚአብሔር ፍቅሩን ያብዛላችሁ፣ ሰላም ያቆየን። ይሄ ነው የምለው ነገር የምችለው ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ ተመልሼ እስከሚወጣ ቸር ያቆየን።